ሰላም ጤኔ ስል ኢትዮጵያን ናት ሁሉ ኢትዮጵያን በዓለም ደረጃ ያላችሁት ሰላማችሁ ይብዛ እያልኩኝ ዘመቻ አንድነት የሰላም በሚል ነው። እኔ ደግሞ ቻለንጅ ማድረጋችሁ ከዛ በፊት ግን መረጃዎችን አላስደምጣችሁም ሙልጌታ የሚባል በምዕራብ ጎጃም የሚገኘው እንደድ ወረዳ ላይ እንግዲህ እሱን መሪው እና እስከ ተከታዮቹ ተሸኝተው ማለት ነው። እሱን ቸክ ማድረግ ትችላለች። በምዕራብ ጎጃም እንደድ ወረዳ ሙልጌታ እና የእሱ ተከታዮች መከላከያ እንግዲህ ባደረገው እንትን ነው የተሸኘው። ሌላኛው ጉዳይ እጅግ ደስ በሚለው የሀገራችን ደጅን የሆነው እንግዲህ በዚህ ሰዓት በኢትዮ ኤርትራ አዋሰኝ ሙሉ በሙሉ ወታደር ቁማና ዝግጅነት ላይ እንደሚገኝ እንዲሁም ደግሞ ትግራይ በትግራይ በታጣቂዎች ተይዘው የነበሩ የመከላከያ ማዘዣ ጣቢያዎችም እያስለቀቀ መሆኑ ለመረጋገጥ ተችሏል። እንኳን ደስ አላችሁ። ደስ የሚል ነው። እንግዲህ በሙሉ ዝግጅነት ላይ እንደሚገኝ በኢትዮ ኤርትራ ደንበር አካባቢ ማለት ነው። ወደ ዋናው አጀንዳዬ ስመለስ። እንግዲህ ሁላችንም የሰላም ዘመቻ መውጣትንና መቆም ነው ያለብን። እንደው የፖለቲካ አንቂ ነን ባዮች እኮ አንድ ቀን ስለ ሰላም ዘመቻ ስለ ሰላም ሲያወሩ አልሰማቸውም። ብሬክስኒው ነው ነው የሚያሰክሩን። ለምንድን ነው ስለ ሰላም አንተ ራስህ ሰላም ሆነ፣ ለምሳሌ ሰላም አትቆምም። ለምሳሌ ትልቅ ትምህርት እኮ መውሰድ እንችላለን። በእነ ደብረ ጽዮን የእነሱ ሜሞሪ በድሮ ያለ አሁን የሚሰው በድሮ ነው። ስለ ሰላም ግን አያስቡም። ያ ማለት አእምሮዊ ስነ ልቦናዊ ነው የተገነባንበት። በሌላ ሚሞሪ ነው የተያዘው እኛ። ስለዚህ አንድ ሰው ጤነኛ መሆን ለማረጋገጥ በትንሹ እንኳን ማህበራዊና አእምሮአዊ ጤነኛ መሆን አለበት። ማህበራዊ ከሰው ጋር ያለ ጤነኛ መሆን አለበት። አእምሮ ጤነኛ መሆን አለበት። ይህ ከሆነ ደግሞ ሰላም የሚመጣው በዚህ ጉዳይ ነው። ለምሳሌ አሁን ሀገራችን በጎ ተያይዘን በብሔር ተያይዘን ጦዝ ውስጥም ትገኝ በትልቁ ምክንያት ምንድን ነው? ማህበራዊ ጤነኛ አለመሆን ነው። የዛ ሰው ጤነኛ አለመሆኑ ለማህበር ቀውስ ያመጣ። አያችሁ፣ ብሔር ሽፋን የምናደርገው እኮ ዝም ብለን የምንለጥፈው ነው። ያ ሰው እንግዲህ ከአእምሮዊ ጤነኛ አይደለም። ኢብን እንኳን ውስጥም ውጭም ጤነኛ አይደለም። ውስጥ ስንል ከቤተሰብ ጀምሮ፣ ከራሱ ከማነት ጀምሮ ጤነኛ አይደለም። ልነ ደብር ጽሆኑ ለምሳሌ ብንወዛሽ እንደ ሳምፕል እስካሁን ድረስ ያን የድሮ ሚሞራቹ ጥሎ ወደ ሰላም መምጣት ያቃታችሁ ለምንድን ነው? የተያዙበት ማህበራዊ ትልቅ የሆነ በሽታ ስላለባቸው ነው። ስለዚህ ጤነኛ አይደሉም ማለት ነው። በማህበራዊ በስነ ልብ ሆነ ራሱ ጤነኛ አይደሉም ማለት ነው። የአንድ ሰው ጤነኝነት የሚለከው በዚህ ነው። ለሀገርም ደግሞ ትልቁ ሰላም የሚያስፈልግ ስለ ሰላም ባዝ ወይ ምን በምን አይነት መንገድ ነው እኛ መከተል ያለብን? ያለ ግጭት በመቀራረብ በመግባባት ግጭትን ያለ ጥልም ግጭትን ያለ ጥልም መፍታትና መምራት እኮ ነው። ራስም ከመራህ ሀገርን ትመራለህ። ሀገር የሚመራው ባይ ዘይ የግለሰቦች ጥርቅም ነን። 130 ሚሊዮን ህዝብ ሁሉም ለሰላም ዘብ ቢቆም ኢቨን እንኳን እንኳን መከላከያ በየሰፈር ሊመጣ ይቅርና የፖሊስ የሰፈር ፖሊስ ራሱ መኖር አያስፈልገውም። ፍርድ ቤት ራሱ አያስፈልገውም። ምክንያቱም ሁሉም ዜጋ ሰላም ነው። አንተ በሰላም ነው የምትኖረው። አንተ ራስ የሚሞር ስለ ሰላም ነው የሚያስበው። መቶ ሰላሳ ሚሊዮን ህዝብ ሁሉም በሰላም ሰላም የሚወድ ቢሆን ወንጀል የሚጸየፍ ቢሆን እነዚህ ህግ የምናጸድቃቸው የምናረቃቸው እኮ ያስፈልጉን። ምክንያቱም ሰው በአእምሮ ህግን ስላጸደቀ፣ በአእምሮ ሰላምን ስለሚከተል ለዛ እኮ ነው ሁላችን እስካሁን ድረስ አገራችን ወደ ቀሱ ውስጥ ይቀተትናል። ስለዚህ ሁላችን ለሰላም ዘብ መቆም አለብን። ብሄርተኝነት አይጠቅመንም፣ ዘረኝነትም አይጠቅመንም። ለአማራም፣ ለኦሮሞም፣ ለትግሬም፣ ለደቡብም፣ ለሀረር ለሁሉ ሁሉም ክልል አይጠቅምም። ይህ መቶ ፐርሰንት የታወቀ ነው። አዎ ነው ብለን ግን እውነታውን እያመነ መተግበር ነው ያቃተን። እሱን ደግሞ እራሳችን መውሰድ አለብን። እኔ መውሰድ አለብኝ፣ አንተ፣ እናንተ መውሰድ አለባችሁ። ስለዚህ የሰላም ዘብ ሁላችን መቆም አለብን። የመጨረሻ ትልቁ መልዕክት ይሄ ነው። በቃ ብሬክሲኒው ሰበር ዜና ይብቃል። ሰበር ዜና በተጋነነ ስለ ብርቱካን ለምሳሌ እውነቱን ውሸቱም ነገ እየቆየ ይጠራል ግን እውነት ላለመሆኑ ብዙ ማስረጃ እየወጡ ነው ግን ልክ እንደ ንጋት እውነትም እየጠራ ስለሚሄድ ትግስት ያስፈልገናል ሀገርም ትገነበው በአንድ ቀን ሌሊት አይደለም ስሩ ፕሮሰስ በሂደት ነው ለዛ ደግሞ ትግስት ጠይቀን ትግስትና ጽናት ከሰላም ጋር ፕላስ ስናደርግ በጣም ነው የሚያምረው ለሀገራችን የሚያስፈልገው ባይዘት ጦርነት ጀግንነት አይደለም በፍጹም አይደለም ጀግንነት ማለት ለሰላም ዘብ መቆም ነው። የሰላም ሰው መሆን ነው። አንተ እውነትን ከተከተለ የሰላም ሰው ከሆን በዚህ ነው ማሸነፍ የምችለው፣ በዚህ ነው አገር መገንባት የምችለው። በሌላ ቪዲዮ እስክንገናኝ ለሰላም እያንዳንዳችን ዘብ እንቁም።